ሰላም፣ ሰላም እንዴት ናችሁ? እኔ እግዚአብሔር ይመስገን አለሁኝ። ሙስሊምም ክርስቲያንም እግዚአብሔር አምላክ ይጠብቃችሁ፣ ከክፉ ነገር ሁሉ ይሰውራችሁ፣ በመንገዳችሁ ሁሉ እሱ ጥላና ከለላ ጋሻ ይሁንላችሁ እያለን ብቅ ጥልቅ ፈካ ደመቅ ነጠፍጠሽ ጠንቧ ብለን መተናል ማለት ነው። ሄልሻን ሀይልሻን ሱሲሻን ይዘን ብቅ ጥልቅ ፈካ ደመቅ ነጠፍጠሽ ጠንቧ ብለናል። ለማንኛውም ሄሉን ሄሉን ሄሉን ሄሉን ብስጭጭጭት እያደረጓን ነው። እንዲነሽን ኖ ጦጠም ቦ እያደረጓት ሱሲ ታይ ታይ አንቺንማ ጆሮሽን ነው ምንገነጠልልሽ ቁም ነገር እንዴ እንዲ እዩ እስቲ ከሀይልዬ ጋ እኮ በቃ ግጥሜሽን ጥርሱ ነው ከንፈሩ ነው ሱሲዬ ግን የምታዩ እስቲ እዩ እስቲ እዚህ ላይ ያቀነባበርኩት ላይ እዩ ከንፈሬሽን ጥርሴሽን ፓሽን ላይ ናቸው እነሱ ማለት ነው። ለማንኛውም ማለት ነው ሀይልዬና ሄልሻ ጦርነት ላይ ናቸው። ይሄንንማ መንግስት ራሱ አይፈታውም። መንግስት ራሱ ይሄንን ብቁሳ አይፈታውም፣ አይፈታውም። ቲ ሄልሻ ማናት ጆሮ ግንዱን ጠንባልት አድርጎ ስትል ማለት ነው። ከዛን ሀይልዬ እጇን ጨፍሬሽን አደረገ ያዜሽን ሲሉ ይሉ አቤት አቤት ግን ያምርባቸዋል። ሙሽ ሲታነቱ ሲታነቱ ያምራሉ፣ ደስ ይላል ማለት ነው። እኔ ልበሳጭልሽ ጭልሽ የኔ እንቁ፣ የኔ ሸበላ፣ የኔ ቁሩም ፉድ፣ የኔ ቃሪያ ሄልሽ፣ አየ ለማንኛውም አትበሳጭብን። ስትበሳጭ ደስ አይለንም። ይከፋናል ሲከፋሽ ይከፋናል። ሀይልዬ ደግሞ ዋልክ። ጆሮ ግንድህን እዚህ ጆሮህን ብድግምልጌሽን ነው የምናደርግልን። ሄሉን አታበሳጫት፣ ይቅርታ ጠይቃት። በቃ ተከፍታብት ከሆነ ሀይልዬ ይቅርታ ጠይቃት ማለት ነው። ሱሲሻ ደግሞ አታራግቢ። አቤት ሱሲሸማ እንደ ማራግቢ ፍ እፍ እኮ ነው የምትሉ ሱሲ አታራግቢ። ዋልሽ ዋልሽ ሜዳ ነው ምቀሪው፣ አታራግቢ ብዬሻለሁ። ሀይልዬ ሀይ ታይ ታይ ታይ። የማያዛልቅ ጸሎት ለቅስፈት ጓደኛሽን መደገፍ ካለብሽ ራሱ ጓደኛሽን ደንግፊያት፣ ከጎኗ ሁኝ። ሱሲ እንዲህ ነሽና፣ አይደለም እሷ። እኔ እኮ የዛን ቀን ባገኝሽ ማለት ነው አትናገሪ ስትይ ይዢ ይዢ ጥርስሽን ጠንበቅ ጨንበቅ ባደርግሽ ደስ ባለኝ ነበረ። ፊንኪርኪርኪር ነው ያደረግሽን እኔን ራሱ ተዘሩ ቀለጥ አለ። እንዲህ አቃጠላችኋት እኮ ከአንዱ ስትዘል አንዱን ከአንዱ ስትዘል አንዱን ከአንዱ ስትዘል አንዱን ስንቱን አሳልፈኝ ብለ ብለ ደግሞ ሀይልዬ፣ ጦሽ አርግተ ፎስ ፎስ ስበስተ ጀርባዋ ታደርጋለህ እንዲህ። እኔ ግን አይመስለኝም፣ እውነቴን ነው፣ እውነቴን ነው። እናንተ መቼም ቢሆን አትለያዩም፣ እርግጠኛ ነኝ ሀይልዬና ሄልሻማ አይለያዩ በፍጹም። ሱሲ ግን እፍምት የምታርገበ ግቢያትን ከስር ገቢቼ ምዥልቅ ጌሽን ነው ማደርግሽ። ዋይ የኔ ቆንጆ አታበሳ ጨዋት እናቴ ትሞት፣ አታበሳ ጨዋት። ውይ ደግሞ ደግሞ እኮ ያምርባታል ስትናደር አብሶ በቀደም ለታ በሱሲ ላይ ማለት ነው። ያ በለዚህ ይሄ ፀጉሯ ድፍት ብሉ ብድግ ስታድርገው እንዴት አባቱ ታምራለች። የህንድ ፊልም ነው የመሰለችኝ። ሄሊሻ ፀጉሯውን እንደዚህ ወደ ላይ ለካ አታዩኝም፣ እንዲህ ብትነስ ስታድርገው ማለት ነው። ሁለ ነገሯ እኮ ቁኒ። ሄሉማ ወንድ ነበረ መሆን ያለባት። ወንድ አፍራሽ፣ ወንድ አፍራሽ። በዚህ በቅጥነቷ እኮ ዘራፍ እኮ ነው የምትለው። እናቴ ትሙት። ሀይ! ትላንትናማ መጥረጊያ መጥ መጥረጊያሽን መጥረጊያ ሁሉ አልቀርም በመጥረጊያ ኃይልዬን ቅልጥሙን ልትለው ስትል ከዛ በኋላ ማለት ነው። ወዮ ወዮ ወዮ አንተ ኃይልዬ ግን ማለት ነው፣ ጥፊክ ምንድነው ለነገሩ ጥፊ እንዲህ በስስት ነው ራሱ ጠንቦ ያደረከት። አሁን ክፉ አንናገርም። አስታራቂ የለም ወይ የሚለን ሰው ገላጋይ ወይ ወይ ወይ ወይ ኃይልዬ እና ኃይልዬ ብቻ አይደሉም እኮ የተካነቱት እኛም ራሱ ቲክቶክ ላይ ተካንተናል። ሴጣን ከባድ ሴጣን ነው አሁን የገባው ከባድ። ይሄንንማ መንግስት እራሱ አይፈታውም፣ አይፈታውም ሰይጣኑን ቤት ተጀመረ። ሄሊሻ ጋር ደግሞ ኃይልዬ እስከ እነሱ ዱቅ አደረግ። ይሄማ ከባድ ጸሎት ነው የሚያስፈልኝ። ከባድ መጋኛ ነው የገባው። መጋኛ ነው የገባው። የሰው ዓይን ነው ይበላል። የሰው ዓይን የሰው ዓይን። እዋይ እስቲ ቆይ ቡና የለጠጣ። እናቴ ምላሴ ምደረቀው። ጂጂ ፏበይልኝ። ጂጂ ካዬ ነይ ፏበይልኝ። ዛሬ ታይቺ ነገ ጦም ባለ የሆነ ቅናቴ እስካለው ስቃለው እጫወታለው። ጠንቧላሉ ሄልሻ በቃ አሁን የማየጾም ጊዜ ነው። ይቅር ተባባሉና ታረቁና በፍቅር ነው ማለት ነው። እውነቴን ነው፣ እውነቴን ነው። እናንተ መሃል ሰው ነው እየገባው ሰይጣን አይደለም። ዝም ብዬ ሳስበው ማለት ነው እና አንቺን በሀይልዬ አጨክኝም፣ ሀይልዬን በአንቺ አይጨክንም። ጥፋትም ካለ ይቅርታ ተጠያየቁ ነው የምለው። የሚያምርባችሁ እንደዛ ነው። ሄልዬ የኔ ፍቅር፣ የኔ ማይፎንቃ፣ የኔ ድንቡሽ፣ የኔ ለካ ድንቡሽ አይደልሽም። ሄልዬ የኔ ቅመም፣ የኔ ነጭ ሽንኩርት፣ አትናደጂብን እሺ። ስትናደጂ ይከፋናል። ለማንኛውም እንወድሻለን፣ እናከብርሻለን። ዛሬ ደግሞ ህርቅ ፈጥራችሁ ብቅ ጥልቅ፣ ፈካ ደመቅ፣ ነጠፍጠሽ እንደምትሉልን አምናለው። በስራ ጠንክር የኔ ጀግና ጎበዝ ሰራተኛ የሆንሽልን ነው። በርችልን በርቺልን እኛ ከናንተ ከአንቺ ጋር ነን። ሱሲ ግን ሱሲዬ ግን እረፊ ብዬሻል። እረፊ ጆሮ ግንድሽን ነው የምልሽ። ጆሮ ግንድሽን እችን የጆሮሽን ጻፊ ምሽልግሽን ምሽልግሽን እና ሱስዬ ትንሽ ኃይል የምትጠቀሚያትን ነገር ትንሽ ቀንሽ፣ ጥሩ ነው ማዞካጋም። የምትናገሪያቸው አንዳንድ ቃላቶች ያማሉ። ና ሱስዬ ቀንስ አድርጊ። አንጠላሽም፣ እንወድሻለን፣ እናከብርሻለን። ዩቱብ ደግሞ ከፍተሽ ብቅጥን ልቅፋይ። ሄልዬ ግን ወዩ እዚህ ፎቶዋ ላይ ማ ስታምር! እግዚአብሔርን እኔ ያፈል ብላለሽ፣ ትከዚሽም ብለሻል። ግን ቆንጆ ሊሻ እቺ ፎቶሽ እዚ ይኔ የለቀኳት እያቀነበርኩበት የለው በጣም ነው ያልሽ። እናት ትሙት እና ምን እላችሁ ነው ይሄ ልሽ። አድናቂዎች በቲክቶክም በእንትንም ያላችሁ፣ ጸልዩ ጸልዩ። ይሄ ጸሎት ነው የሚያስፈልግም። ጸሎት ከባድ መጋኛ ነው የገባው ከባድ መጋኛ። ይሄ ጸበል ራሱ አያስለቅቀውም እና እግዚአብሔር አምላክ ፍቅሩን ያብዛልን፣ አንድነትን ሰላምን ያድለን። የዚህ አመት ጾም እንዳለ በክነታ ነው ያለፍ ነው። ፍጻሜያችንን ያሳምርልን። አሁን ክፉ ደግ የምንናገርበት ዘመን አይደለም፣ ይቅርታ የምንባባልበት ዘመን ነው። በቃ እኔ ይሄን ነው የምላችሁ። እግዚአብሔር ሰላሙ ነው ያምጣልን። እንወዳችኋለን፣ እናከብራችኋለን። የተባቀሳችሁ ታረቁ፣ የተደባደባችሁ ተስማሙ፣ ተስማሙ። እኔ ደግሞ የከነትኳችሁ ሁሉ በቃ ይቅርብ እያሉ ይቅርብ እኔ ማታ ብፈነዳስ እኔ ይቅር ካልኩኝ አራት ጊዜ ይቅርብ እያሉ ከሰሚ አያገባኝ አያገባኝ ተካነቱ፣ ከፈለጋችሁ አያገባኝ። ጂጂዬ እናቴ ለምን ልጨነቅ እናቴ? በህማማት አትባቀሱ። አምላኬ ትዕግስቱን ስጠኝ። ዋይ! ለማንኛውም ሄልዬን ደግፏት አበረታቷት፣ እንደዚሁም የማዘርዬን ዩቲዩብ ሰብስክራይብ አድርጉላቸው ሼር አድርጉላቸው፣ የማዘርየውን እናበረታታ፣ እንወዳቸዋለን፣ እናከብራቸዋለን። ከዚህ በመቀጠል በቃ አላቅላችሁም ግን ማለት ነው። እናትትሙትን ሲጣሉ ግን እናንተ ሀሜት አይሆንብንና ሀሜት አይሆንብንና ማለት ነው። ይሄ ረረረረረ ስትል ግን አያምርባትም፣ አያምርባታል ወይን ይሄ ወይ በዚህ በቀጫጭነቷ እኮ ጥንካሬዋ ጥንካሬዋ በቃ አንበሳ ነኝ። ወንድ ብትሆን ድሞ አስባችሁታል። ጭንቅል ጭንቅል ጭንቅል ጭንቅላቱን እያለች ነው የምታባረረው። ጭንቅላቱን ወንድነሽ ምናምን አይ ሄልዬ ታድልሽ። እኛ ዝፍዝፎች በርሜሎች እኮ እንዳንቺ ጥንካሬ የለንም። እናቴ ትሙት አሁን እኔ እናቲው አብጥ ሽዱብ ጉብጥ ጉርድ በርሜል ጉርድ በርሜ የአንቺን አይነት ጥንካሬማ ቢሰጠኝ በምን ድሌ። ሄሊሻ ኡህ የኔ ማይ ስዊት የኔ ማይ ላቭ የኔ ክላውድ የኔ እንደሽ ባንክ ዚስ ኢዝ ዘ እንግሊሽ ለማንኛውም ማለት ነው እግዚአብሔር አምላክ በመሀላቸው ሰላም ይግባ ይስማማሉ ይታረቃሉ ብዬ አስባለሁ። ማዘርን ፈት ለማጠገባቸው ስላለች እግዚአብሔር አምላክ ሰላሙን ያመጣልናል። እንላለን፣ እንወዳቸዋለን፣ እናከብራቸዋል። በሄሉ የመጣ ባንገታችን የመጣ ነው። ማንም ምንም ቢል አሄልሻና ሄልሻን ይዘ ወደፊት፣ ወደፊት፣ ወደ ጎን፣ ወደኋላ ማሽቀርቀር ምናምን የለም። ለዛሬ ይበቃችኋል። እግዚአብሔር አምላክ ክፉን ያርቅልን፣ ሰላሙን ያምጣልን፣ ፍቅር አንድነትን ያብዛልን፣ የተጣሉትን ያስታርቅልን፣ የተራቡትን ይመግብልን፣ እስር ቤት የሚንከራተቱ ወንድምና ወንድምና እህቶችን ሁሉ መድኃኔ ዓለም ያስባቸው። በየሜዳ መጠለያ ያልቶ የተንከራተቱ ወንድሞቻችንን እግዚአብሔር ያስብልን፣ በመንገዳቸው ሁሉ ይጠብቅልን፣ የሀገር ጠባቂዎች ሳይቀሩ ሁሉ እግዚአብሔር ይጠብቅልን። ክፏችንን ያርቅልን ሀገራችን ኢትዮጵያን ሰላም ሰላም ሰላም ያድርግልን ፍቅርና አንድነትን ያብዛልን እላለሁኝ መልካም ምሽት